አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ዛሬም አስተማሪ በሆነ ታሪክ ተመልሰናል። በዛሬው ታሪካችን አንዲት ምስኪን ልጅ ባላደረገችው ነገር እንዴት ልትወቀስ እንደቻለች እናያለን። ቪዲዮውንም ላይክ፣ ሼር፣ ሰብስክራይብ እያረጋችሁ እስከ መጨረሻው ተከታተሉን። በአንድ ወቅት ሶስት ልጆች ያሉት አንድ ሰው ቢኖር ነበር። ሁለቱ ወንዶች ሲሆኑ አንዷ ደግሞ ሴት ልጅ። ሴት ልጁን በጣም ይወዳታል ከወንዶች የበለጠን እንክብካቤና ፍቅርም ይሰጣታል። ከዓመታት በኋላ ይህች ልጅ የሕክምና ትምህርት ቤት ገብታ በክብር ተመረቀች። በደስታና በክብርም ወደ አባቷ ቤት ተመለሰች። አባቷም በደስታ ተውጦ ለሷ ክብር የሚመጥን ታላቅ ድግስ አዘጋጅቶ ጓደኞቹንና ዘመዶቹን ሁሉ ጋበዘ። ድግሱም ሲያበቃ አባትና ሴት ልጁ በደስታ ተሞልተው ወደ የመኝታቸው ሂደው ተኙ። እኩለሌሊት ላይ ግን ልጅቷ በድንገት ነቃች። ሆዷንም ይዛ እያለቀሰች ከፍ ባለ ድምፅ ጮኸች። ወደ አባቷ ጋርም ሄዳ ቀሰቀሰችው። በሐዘን ድምፅም አባቴ፣ በታችኛው ሆዴ ላይ ከባድ ህመም ይሰማኛል፣ ነፍሴ በሰውነቴ ልትወጣ እንደሆነ አይነት ስሜት አለች። በጣም እያመማት አባቷም ተነስቶ ለማረጋጋት ሞቅ ያለ መጠጥ አመጣላት። እሷም የቁርአን ጥቅሶችን መቅራት ጀመረችና ያ አላህ፣ አንተው ፈውሰኝ፣ አንተ ብቻ ነህና ፈዋሽ አለች። ነገር ግን ህመሙ እየጠነከረ ሄደ። ሲነጋም ልጅቷ ማልቀሷንና መጮኋን ቀጠለች። አባቷንም አባቴ እርዳኝ፣ ይህንን ህመም መሸከም አልችልም ብላ ለመነችው። አባቷ በከተማ ውስጥ በጣም ታዋቂ ወደ ሆነው ዶክተር ወሰዳትና፣ ዶክተር ልጅ እንድታለቅስ የሚያደርግ ከባድ የሆድ ህመም እየተሰማት ነው፣ ዝም ማለትም አልቻለችም አለው። ዶክተሩም ልጅቷን መመርመሩን ጀመረ። በዚህ ሰዓት የደስታ ፈገግታ በፊቱ ላይ ተሰራጨ። የልጅቷንም አባት እንኳን ደስ ያለ፣ ልጅህ እርጉዝ ናት አለው። ሰውየው በዚህ ዜና ተደናግጦ ልጄ እንዴት ያላገባች ሆና እርጉዝ ልትሆን ትችላለች ብሎ አሰበ። በጣምም እየተናደደ ወደ ቤት ወሰዳት፣ ሊገላትም አሰበ። ሆኖም ደግ ሰው ስለነበር ከተረገመ የሸጣን ሐሳብ ይልቅ በአላህ ላይ መጠጊያን ፈለገ። የአላህን ይቅርታ መጠየቁንም ቀጠለ። ወደ ክፍሏ ሄዶ የእኔ ልጅ ይህን ለምን አደረግች ይህ እኮ ከባድ ወንጀል ነው አላት፣ በተረጋጋ ስሜት ላይ ሆኖ ልጅቷ በጥልቅ ሐዘን ተሞልታ አባቴ እንዲህ አይነት ነገር እንደማደርግ ታምናለህን? አለችው አባቷም በአላህ እምላለው አምናለሁ አለ። እሷም እያለቀሰች ሰማያትን ያለመሰሶ ባቆመው ምድርን በቀዘቀዘ ውሃ ላይ በዘረጋው በካዕባ ጌታ እና በሃያሉ ዙፋን ጌታ በአላህ ይህን አስከፊ ወንጀል አልሰራሁም አለች። የአባቷ ልብ በተወሰነ ደረጃ ተረጋጋ። ወደ ሌላ ሐኪምም እንሄዳለን አለ። ወደ ሌላ ሐኪምም ሲሄዱ ዶክተር፣ ልጄ በታችኛው ሆዷ ላይ በከባድ ህመም እየተሰቃየች ነው። ካንተ በፊት ወደ አንድ ዶክተር ወስጃት ነበር፣ እሱም ያላገባችን ሴት እርጉዝ እንደሆነች ነገረኝ። እኔም እርግጠኛ ለመሆን ስለፈለግኩ ነው አንተ ጋር ያመጣዋት አለው። ሁለተኛውም ዶክተር መመርመሩን ጀመረ። ምርመራውን ከጨረሰ በኋላም ወደ አባትየው ጋር ሄዶ፣ የመጀመሪያው ዶክተር ልክ ነበር፣ ልጅህ እርጉዝ ናት አለው። አባትየውም በቁጣ ተሞልቶ ልጁን ለቤት ወሰዳት። ጥርጣሬና ኃይለኛ ቁጣ ወደ ልቡ ገቡ። እሷንም ለማስወገድ ሰበ። ነገር ግን አመኒታን እስክትናዘዝና እውነቱ እስኪወጣ ድረስ ለማሰር ወሰነ። በከተማው ዳርቻ ላይ ወደሚገኘው ሩቅ ቤት ወስዶም በጨለማ ክፍል ውስጥ ቆለፈባት። ቁጣና ሐዘን በተሞላው ድምፅም እንዲህ አላት እስክትወልጅና ይህን ልጅ እስክናስገወግደው ወይም ይህንን ያደረገብሽን ማን እንደሆነ እስክትነግሪን ድረስ በዚህ ክፍል ውስጥ ብቻሽን ትቆያለሽ አለ። ልጅቷም እያለቀሰች አባቴ፣ በአላህ እምላለሁ ከእርሱ በቀር አምላክ የለም፣ ምንም አላደረኩኝም! እኔ ንጹህ ነኝ አለች እያለቀሰች። ነገር ግን አባትየው አላመናትም፣ በሩንም ቆልፎ በጨለማ ውስጥ ብቻዋን ትቷት ሄደ። በየቀኑም ከሁለቱ ወንድሞቿ አንዳቸውን ምግብና መጠጥ እንዲያደርሱላት ይልካቸዋል። በመጀመሪያው ቀን ታላቅ ወንድሟ ምግቡን ይዞላት መጣ። በሩን ከፍቶ ሲገባም ጥግ ላይ ተቀምጣ እያለቀሰችና ፈጣሪዋን እየለመነች አገኛት። በጽኑ ድምፅም ለምን ራስሽንም እኛንም ታዋርጅናለሽ? ይህን ስቃይ ለምን አታስወግጅውም አላት። እሷም ወንድሜ በአላህ ንጹህ ነኝ ምንም አላደረኩ ብዬ በአላህ እምልልሃለሁ አለች። ነገር ግን እሱ ምግቡን ትቶላት እያለቀሰች ትቷት ሄደ። በማግስቱም ታናሽ ወንድሟ መጣ። ደክሟት ገርጥታ፣ አይኖቿም ከማልቀሷ የተነሳ አብጠው አገኛት። በሐዘን እየተመለከታትም እህቴ በደንብ አውቅሻለሁ፣ ነገር ግን ሁለቱ ዶክተሮች እርጉዝ መሆንሽን አረጋግጠዋል። ለሰዎች ምን እንነግራቸዋለን ምን እናደርግ አላት እሷም እያለቀሰች ወንድሜ ምን እየደረሰብኝ እንደሆነ እኔም አላውቅም ነገር ግን ምንም እንዳላደረግኩኝ ሁሉን ቻይ በሆነው አላህ እምላለሁ አለች ይሁን እንጂ ታናሽ ወንድሟም ሊያምናት አልፈለገም ልጅቷም በዚያ ጨለማ ክፍል ውስጥ ለሳምንታት ተቆለፈባት ቀንና ሌሊትም እያለቀሰች እውነቱን አላህ እንዲገልጥላት ልመናዋን ቀጠለች አባትየው ልቡ ለሴት ልጁ ባለ ፍቅርና በሚፈራው ቅሌት መካከል ተበታተነ። ልጅቷ በህመም ስትጮህ አባትየው ወደ ሶስተኛ ዶክተር ስፔሻሊስትና ታዋቂ ዶክተር ሊወስዳት ወሰነ። ወደ ሆስፒታል ሲወስዳት ገርጥታና በጣም ደክማ ነበር። አይነቿም በማልቀስ በማልቀስና በህመም ሰመጡ። ለዶክተሩም ዶክተር፣ ልጄ ከባድ የሆድ ህመም እያጋጠማት ነው። ካንተ በፊት ሁለት ዶክተሮች ጋር ወስጃት አለው። ሁለቱም እርጉዝ መሆኗን ነገሩኝ ነገር ግን እሷ ምንም እንዳላደረገች በአላህ ተማጸነች። እኔ ግን እውነቱን ማወቅ እፈልጋለሁ አለ በማወቅ ጉጉት። ዶክተሩ ልጅቷን በጭንቀት ይመለከታት ጀመር። ከዚያም በጥልቀት መረመራት፣ አጠቃላይ ምርመራዎችንም አዘዘላት። ሲጨርሰም ፊቱን አስሮ ከክፍሉ ወጣ። ከአባቷ ፊት ተቀምጦም ጸጸት በተቀላቀለው ሹል ድምፅ ጌታዬ፣ ልጅህ እርጉዝ አይደለችም አለ። አባትየው ትንሽ ተደሰተና አልሐምዱሊላህ ታዲያ ምን ችግር አጋጥሟት ነው አለ ዶክተሩም በትኩረት ተመለከተውና ልጅህ በማኅፀኗ ውስጥ በትልቅ አደገኛ እጢ እየተሰቃየች ነው ይህ እጢ ሆዷ እንዲያብጥ ያደረገው እና ፈጣን ምርመራው የእርግዝና ስሜት እንዲሰጥ ያደረገው እሱ ነው አለ ቀጠል አድርጎም በጣም ዘግይተሃል ለምን ቀደም ብለህ አላመጣህትም በሽታው በፍጥነት ወደ ሰውነቷ ክፍሎች ተዛምቷል በመዘግየታችሁም ምክንያት የማገገም ተስፋዋ በጣም ቀጭን ሆኗል አለ አባቷ በጣም ደነገጠ፣ ባለበትም ቀዘቀዘ። መናገር ይችላል፣ መተንፈስ ግን አልቻለም። በሚንቀጠቀጠው ድምፁም ምን እያልክ ነው ሲል ጠየቀው። ዶክተሩም በድጋሚ ዘግይተሃል እያልኩ ሆነው፣ ህመሙ ሲጀምር ህክምናው ቀላልና የማገገም እድሉም ከፍተኛ ነበር። አሁን ግን በሽታው በከፍተኛ ደረጃ ላይ ነው። ለማከም እንሞክራለን፣ ነገር ግን ለማንኛውም አጋጣሚ ዝግጁ መሆን አለብህ አለው። ሰውየውም በዶክተሩ ፊት በጉልበቱ ተንበርክኮ ምርር ብሎ እያለቀሰ ጭንቅላቱን በእጁ ይዞ፣ በተጨነቀ ድምጽ ያ አላህ፣ ምን አደረግኩ? ልጅስ ምን አጠፋች? እያለ ጮከ ከቢሮ ወጥቶም እየተንገዳገደ ወደ ሴት ልጁ ክፍል ሄደ። ሲደርስም ደክማና ገርጥታ አልጋ ላይ ተኝታ አገኛት። ነገር ግን አይኖቿ አሁንም ንጹህና ትግስት ነበራቸው። ከአልጋዋ አጠገብ ተንበርክኮ ደካማ እጇን ይዞ አምርሮ ማልቀስ ጀመረ። በተሰበረ ድምፅም የኔ ልጅ ይቅር በይኝ በጣም በድዬሻለሁ። ባለማወቅና በቁጣዬ ምክንያትም ንጽህናሽን ተጠራጠርኩ አለ። ደረቱንም አጥብቆ እየመታ ሁሉም የእኔ ጥፋት ነው፣ ልጄ ገደልኩሽ፣ ካላንችስ እንዴት እኖራለሁ? የፍርድ ቀንስ አላህን እንዴት እጋፈጣለሁ? ንጹህ ልጄ አለ። ልጅቷም አባዬ አንተም ይቅር በለኝ ስትል፣ አባትየውም የበለጠ አለቀሰና ሕይወትሽን አበላሽቸው እንዴት ይቅር በለኝ ትያለሽ? አላት። እሷም ምንም ብታደርግ አንተ አባቴ ነህ እኔም ልጅህ አላህ ሁኔታዬን በተሻለ ያውቃል። ፈዋሹ እሱ ብቻ ነው፣ የዓለማቱ ጌታ ፈውስን ካዘዘልኝ እፈወሳለሁ፣ ሌላ ነገር ካዘዘ ደግሞ የእሱ ውሳኔ ነው አለችው። ከዚያም በሐዘን ፈገግ ብላ አባቴ አትዘን፣ ዱዓ ብቻ አርግልኝ፣ ተስፋ አትቁረጥ፣ አላህ ሁሉንም ነገር ማድረግ ይችላልና አለች። ከባድ የኬሞ ቴራፒ ጉዞዋንም ጀመረች። ጸጉሯ መመለጥ ጀመረ፣ ሰውነቷም እየደከመ ሄደ። ከእያንዳንዱ ክፍለ ጊዜ በኋላ ከባድ ህመም ይሰማታል። ነገር ግን ለአንድ አፍታ ፈጣሪዋን መለመን አላቆመችም። አባቷም ቀንና ሌሊት ከጎኗ ተቀምጦ እያለቀሰ ያ አላህ ልጅን ፈውስልኝ፣ እኔ ወንጀልን የሠራሁ ነኝ፣ በእኔ ወንጀል ምክንያት እሷን አትቅጣት፣ ከሕይወቴም ውሰድና ለእሷ ስጥልኝ፣ የቸርነት ሁሉ መሐሪ ጌታ አለ በተማጽኖ። ሁለቱ ወንድሞቿም ከእርሷ ጋር ለድክመታቸው የአላህን ይቅርታ ጠየቁ። መላው ቤተሰብ በሌሊት ፈጣሪያቸውን ለመኑ፣ ጾሙ ምጽዋትም ሰጡ። ለስድስት ወራት የቆየ አድካሚ ህክምናና ቀጣይነት ያለው ዱዓ አለፈ። ለቀጣይ ቀጠሮና ለመጨረሻ ምርመራዎችም ወደ ሆስፒታል ሄዱ። ዶክተሩም ፈገግ ብሎ መገረም በተሞላው ድምፅ ይህ እውነተኛ ተአምር ነው አለ። አባትየውም በጭንቀት ዶክተር፣ እባክህ ንገረኝ፣ ምን ተፈጠረ አለ። ዶክተሩም እጢው ሙሉ በሙሉ ጠፍቷል፣ ሁሉም ምርመራዎች ግልጽ ናቸው። አልሐምዱሊላህ ልጅህ ተፈውሳለች። ይህ በህክምና ረገድ የማይታመን ነው። ጉዳዩም በጣም ሰፊ ተስፋውም ጠባብ ነበር፣ የዓለማቱ ጌታ ግን ፈውሷታል አለው። አባትየውም በሁሉም ፊት ለፈጣሪው ምስጋና አቅርቦ ለረዥም ጊዜ አለቀሰ። ነገር ግን በዚህን ጊዜ እንባዎቹ የደስታና የምስጋና ነበሩ። ልጁንም አቅፎ አልሐምዱሊላህ፣ አላህ የማይገባኝን ሁለተኛ ዕድል ሰጥቶኛል የቀረውን ሕይወቴን ይቅርታሽን እየጠየቅኩና አንቺን በማገልገል አሳልፋለሁ ልጄ፣ አላት። እሷም ወደ አንተ የመለሰኝ አላህ ምስጋና ይገባው፣ ይህንንም ፈተና እምነታችንን ለማጠናከር ምክንያት ያደረገልንን ጌታ አልሐምዱሊላህ፣ አለችው። ሁሉም በጣም ተደሰቱ። ሰውየውም ልቡ ሁሉን ቻይ በሆነው ፈጣሪ በምስጋና ተሞልቶ ከሴት ልጁ ጋር ሄደ። ወደ ቤት ሲደርሱም ሰውየው ሁሉ ቻይ የሆነውን ፈጣሪ ለማመስገን አንድ በጋርዶ ለድሆች ለችግረኞችና ለጎረቤቶቹ አከፋፈለ። በደስታ እያለቀሰ አልሐምዱሊላህ ልጄን ከዚህ አደገኛ በሽታ የፈወስካት ጌታ አልሐምዱሊላህ፣ በፍትሕ እጦትና ባለማወቅ ምክንያት ያልቀጣኸኝ ጌታ አለ። ልጁም በፍቅርና በንጽህና የተሞላ ሳቅ እየሳቀች አባቴ ምንም ነገር ብታደርግ እንኳን እስከምሞትበት ቀን ድረስ ለአንተ ታዛዥ ይሆናለሁ። አንተ አባቴ ነህ። በኔ ላይ ያለህ መብትም እጅግ የላቀ ነው። ይህ ፈተና ትዕግስት የእፎይታ ቁልፉ እንደሆነና አላህ ከታጋሾች ጋር መሆኑን አስተምሮኛል አለች። ሰውየውም ለዚሽ ደግና ታዛዥ ሴት ልጁ ፈጣሪን አመሰገነ፣ እጅግ አምርሮም አለቀሰም። ከዚህ ታሪክ የምንገነዘበው የሚያሳፍረንን ማንኛውም ነገር አንስራ፣ ከፈጣሪያችን ጋርም እንሁን እርሱም ከእኛ ጋር ይሆናል። ምንም ያህል ከባድ ቢሆን መንገዶቹም የቱንም ያህል ጠባብ ቢሆኑ አላህ ቅርባችን ነው፣ ዱዓችንንም ይመልሳል። ሰንተ ከሚጠቀሙት አላህ ያርገን። የዛሬው ቪዲዮአችን ይህን ይመስል ነበር። ቀጣይ በሌላ ታሪክ እስክንገናኝ፣ ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።